ሰላም ቤተሰብ፣ እኔ የምለው ማለት ነው ሰው ግን እውነት ማውራት ለምንድን ነው ያስጠላው? እውነት ለመናገር የዛሬው ማለት ነው ትላንትና ብሩኬ ላይ የተደረገበት ሳይሆን የዛሬው በጣም ያሳፍራል። ገባቸው አይደል? ሀይሚን ስንቴ እንደነካካትና ያልተበላሸ ጸጉር እየነካካ እንደነበረ እና ደግሞ ያልተበላሸ ልብሷን እያስተካከለ የኔ ቆንጆ የኔ ውድ እያለ እያባበላት፣ እያቀፋት ጸጥ እያለች ነበረ ትላንትና ግን ሶሲ የቡርኪን ቲሸርት ስለነካቸው እንዴት እንደሆናቸው እኔን የማውቀው ማለት ነው። ገባቸው አይደለ። እዚህ ጋ ብሩኬና ሃይሚ ስራ ነው የሚሰሩት፣ መቼም አይለያዩም። ይሄንን ቀድሜ ተናግሬያለሁ። ገና ዳኒ ይመጣል ብዙ ነገር ይፈጠራል። አሁን ከዚህ በኋላ ራሱ ማለት ነው ሃይሚና ዳኒ ፍቅረኛሞች ነን ብሎም ሊመጡ ይመጣሉ። ጠብቁ ማለት ነው። ብሩኬ እና ሶሲም ደግሞ ፍቅረኛ ሞሽነን ብሎ ይመጣሉ ማለት ነው። ወድጃታለሁ ምናምን ብሎ ይመጣል። ዳኒ ደግሞ ዛሬ አስተያየቱ ወይም ደግሞ ዛሬ እያደረገ የነበረው ድርጊት እንዳለ ማለት ነው በቃ የኔ ቆንጆ ስወድሽ ለኔ ብለሽ እኔን አታከብሪም ምናምን እያለ እየደባበሳት የነበረው ዳኒ ነው ሀይሚን ማለት ነው። አይታችኋል አይደለ በጣም ብሩኬ እንኳን እንደዛ አላደረገም። ብሩኬ ላይ ሁላችንም የምንነሳው ለምን እንደሆነ ባላቅም እውነቱን ማውራት በጣም ነው የምንጠላው። ባድ ቪዲዮ ላይ ያየነውን ነገር አስቴት መስጠት በጣም ለምን እንደሆነ አላቅም። በጣም እንጣላለን ማለት ነው እኛ እንጂ። ብሩኬ በዚህ ልክ እንኳን ሶሲን ምንም አላደረጋትም። ፕራንክ ነው ጀስት ፕራንክ ነው ያደረጉት እንጂ ሶሲን አፈቅርሻለሁ ወይ እንደም አልደባበሳት ምን አላደረጋት ምን አላደረጋት። ዛሬ ግን ዳኒ ማለት ነው ሀይሚ ምን ያክል ነገር እንዳደረጋ አይታቸዋል። ሶ ማለት እኔ እንዴት ልበላችሁ በዚህ ልክ ደግሞ እንደዚህ መጣላት ወይም ደግሞ በዚህ ልክ አይሄዱም ገባችሁ አይደል የእውነት ቢሆን ማለት ነው ግን እዚህ ጋር ስራ ነው ሃይሚ ሁለት መቶ ኬ እንድትገባ ስራ ነው እንጂ ሌላ ነገር አይደለም የጀመሩት ስራ ነው ግን ሃይሚ ደግሞ ማለት ነው ሃይሚ እና ብሩኬ ሚዲያ ላይ ሆነ ምንም ላይ ፍቅረኛ ሞች ነን እኔ እና እሷ ከዚህ እወዳታለሁ አፈቅራታለሁ ብላ ተገላልጸው እንኳን አያውቁም ገባችሁ አይደል እዚያ ጋር ጄስ ጓደኛሞች ነን ነው ያሉት እንጂ አሁን ነው እንደውም፣ አሁን ከሶሲ ጋር አልጋ ላይ ስላየች ሃይሚ በጣም ተናደደች። ሶ ይሄ ማለት እንግዲህ ለኛ መናገር አይፈልጉም፣ ነገር ግን ፍቅረኛሞች ናቸው። ገባቸው አይደለ? ግን እዚህ ጋር ይህ ማለት ነው ሃይሚና ብሩኬ መቼም አይጣሉም፣ መቼም አይለያዩ እንደ በፊቱ መጨረሻ እየሄዱና ልክ የሚደርሱ የሚፈልጉት ቦታ ላይ ፓርት ላይ ሲደርሱ በቃ ይታረቃሉ ማለት ነው እንደ በፊቱ እንጂ መቼም አይለያዩ መቼም አይጣሉም። መሀል ላይ ምን ቀረው? እኛ ኦዲንሶች ነን እኛ ምናባብሰው እኛ ምንዘግዝቀው እናት አባትን ጨምረ ምናምን። ብሩኬ ደግሞ ትላንትና ምንም አላደረገም። ለሴት ልጅ ክብር አለሁ ሰው አለው፣ ትላንትናም ተናግሬያለሁ። ሶ ሲን እንዲነካት አልፈልግም ያለው ሴት ልጅ እሱ ባለበት ሴት ልጅ እንድትመታ አይፈልግም። ሶ ሃይሚ ዘሞ ዛሬም እንዳለ ታውቃላችሁ። ዳኒ እንደፈለጋት ቢያረግ ፍቅረኛ ሆነች ምንም ቢያደረግ መብቱ ነው አለች። መብቱ አይደለም። ማንም ወንድ ፍቅረኛሽ ስለሆነ አሁን ብሩኬ ያንቺ ፍቅረኛ ስለሆነ አንቺን መቀጥቀጥ መብት የለውም። ማንም መብት አልሰጣውም። ገባሽ አይደል ሀይሚ ማለት ነው። ስለዚህ አንቺን ያገባሽ ባልሽ ወይም ደግሞ ፍቅረኛሽ አንቺን እንዲቀጠቅጥሽ መብት አለው እያልሽ ነው እዚህ ጋር ማለት ነው። መብት አለው እንደፈለገ ቢያረግ እያልሽ አለሽ። ማንም ሰው አንቺን መምታት መብት አለው ፍቅረኛሽ ስለሆነ ባልሽ ስለሆነ መብት አለው ማለት ነው። አይደለም፣ ተሳስተሻል ማለት ነው። ስለዚህ ብሩክ ያስተላለፈው ይሄንን ነው ትላንትና። በተረፈ የእኔ ቤተሰብ፣ እኔ የተሰማኝን ነው ያወራሁት። እናንተም የተሰማችሁን አውሩ ማለት ነው። ለእውነት አውሩ። እኔ ያም ሆነ ይህ አልልም። በአብርሽም ሆነ በእሩታ፣ በሃይሚም ሆነ በብሩኬ ባደረጉት ነገር ነው። ሁለቱንም አራቱንም መሰደባቸውማ መወቅጣቸው ማለት ነው። ባይ ባይ